በኢትዮጵያ የሚስተዋሉ ከፍተኛ የዓይን ችግሮች በአብዛኛው መከላከልና መታከም የሚችሉ መሆናቸውን የዘርፉ ባለሙያዎች ያስረዳሉ። በጅማ ዞን ዴዶ ወረዳ በዴዶ የመጀመሪያ ደረጃ ሆስፒታል የዓይን ቀዶ ሕክምና ያደረጉና ሕክምናውን ያገኙ ነዋሪዎች ሕክምናው ከሕመማቸው እንዳሻላቸውና እይታቸውም እየተስተካከለ እንደሚገኝ ተናግረዋል። ከዚህ ቀደም ዓይኔን ያመኝና ውስጥ ውስጡን የወጋኝ ነበረ። እዚህ መጥቼ ቀዶ ሕክምና ከተደረገልኝ በኋላ ተሽሎኛል። አሁን ደግሞ የቀረ ሞራ አለ ተብዬ ቀዶ ህክምና ሊደረግልኝ ነው። ህክምና ከተቆረጠ ከተሰራልኝ በጣም አሪፍ ላይ ይሻለኛል። ድሮ በሆስፒታሉ የዓይን ሞራና የትራኩማ ቀዶ ህክምና አገልግሎት እየተሰጠ እንደሚገኝ የተነገረ ሲሆን ከሰባት መቶ በላይ ሰዎች ህክምናውን ለማግኘት በቅድመ ምርመራ መለየታቸው ተነግሯል። በቀን ስድስት ጀምሮ እስከዛሬ ማለት ነው ከሰባት መቶ በላይ ስክሪን ተደርገዋል። ከዛም ከዘጠና በላይ ሰርጀሪ ተሰርቶላቸው ሌሎቹ ደግሞ ወረፋ እየጠበቁ ነው ማለት ነው። ለሳርጀሪ ሰርጀሪ የሚሰራ በአብዛኛ የካታራክት ነው ወይ የአይሞራ ማለት ነው እና የተወሰነ ደግሞ የትራኮማ ሰርጀሪ ማለት በዞኑ ከተለያዩ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመቀናጀት በበጀት አመቱ ለ አምስት ሺህ ሰዎች የአይን ቀዶ ሕክምና እንደተደረገ የጅማ ዞን ጤና ጽህፈት ቤት አስታውቋል። አሁን በተቀናጀና በጣም በተደራጀ ብዙ የአይን ሕክምናዎችን እየሰራ ነው። በዚህ አመት ላይ ራሱ ለማንሳት ወደ አምስት ሺህ የሚሆኑ የአይን ቀዶ ጥገና ስራ ሰርተን ነው ያለ ነው በዚህ አጠቃላይ በዚህ ሶስት አመት ውስጥ ደግሞ ቲቲ ሰርጀር የምንለውን ወደ አርባ ሺህ አካባቢ የመ የሆኑትን ሰርተን ህብረተሰባችን ከአይን ስውርነት እንድታደግ የሚያደርጉትን በጎ ስራዎች እየሰራ ነው ያለነው። ይህን ስራ ደግሞ ስንሰራ ከተለያዩ መንግስታዊ ያልሆኑ ድርጅቶች ጋር እንሰራለን። በተለይ ከሶስት አካል ጋር እንሰራለን። አንድ ሙያዊ ድጋፍና እንደ መንግስትም አብረን በትብብር የምንሰራው ጅማ ዩኒቨርሲቲ፣ ሁለተኛ ደግሞ ማንኛውንም የማቴሪያል ሁሉንም እገዛ ያደረገልን የምንሰራው በኦሮሚያ ክልል ባለፉት 12 ዓመታት ፍሬድ ሆሎስ ፋውንዴሽን ከተሰኘ የአውስትራሊያ ግብረ ሰናይ ድርጅት ጋር በመቀናጀት ለ292,000 ሰዎች የአይን ቀዶ ሕክምና አገልግሎት እንደተደረገላቸው የኦሮሚያ ጤና ቢሮ ምክትል ኃላፊ አቶ ደረጃ አብደና ተናግረዋል። በትራኮማ ምክንያት የሚመጣውን አይነ ስውርነት ለማጥፋት መድኃኒቶችን ተደራሽ በማድረግ አመርቂ ስራ መሰራቱንም አመላክተዋል። ወደ 132 ሚሊዮን የሚሆኑ ዶዝ ለሕዝቡ እንዲደርስ ተደርጎ በተለይ የትራኮማ ፕሪቫለንስ ሬት የሚባለው ከ28 ወደ 11 ፐርሰንት እንዲወርድ ተደርጓል። እሱም ብቻ ሳይሆን ያንን ለዓይን ስውርነት የሚያጋልጠውን የአይን ሞራ ቀዶ ጥገናም ሲደረግ ነበር። ባለፉት አመታት እንግዲህ ወደ 261 ሺህ የሚሆኑ ሰዎች ይህንን የቀዶ ጥገና አገልግሎት እንዲያገኙ፣ የአይን ቆብ ቀዶ ጥገና ማለት ነው። 261 ሺህ የሚሆኑ ሰዎች ያንን አገልግሎት እንዲያገኙ ተደርጓል። ከዛም ውጪ የአይን ሞራ ቀዶ ጥገና በሲኔራ ኪሞች የሚደረገው ደግሞ ባለፉት ዓመታት ወደ 31 ሺህ የሚሆኑ ሰዎች ይህንን አገልግሎት በማግኘት ከዓይነ ስውርነት ነፃ እንዲሆኑ ተደርገዋል ማለት ነው። በኢትዮጵያ የጤናውን ሴክተር በመደገፍና በተለይም የዓይን ሕክምናን ተደራሽ በማድረግ ከፍተኛ አስተዋጽኦ እያደረጉ ካሉ መንግስታዊ ካልሆኑ ተቋማት ውስጥ ፍሬድ ሆሎስ ፋውንዴሽን አንዱ መሆኑ ተጠቅሷል። የፌሌሮስ ፋውንዴሽን በክልላችን ባለፉት 12 ዓመታት ይህን ስራ በማገዝ ብዙ በተለይም ወደ 18 ዞኖች የሚሆኑ በ274 የሚሆኑ ወረዳዎች ውስጥ ይህ አገልግሎት በስፋት እንዲሰጥ በማስቻል የፋይናንስ ድጋፍ፣ የቴክኒክ ድጋፍ እና የግብዓቶችን ድጋፍ በማድረግ በጣም ከኛ ጋር ሲሰራ ስለነበረ ይህንን እርዳታ ሲሰጡ የነበሩ አካላት ዛሬ ወደ ሆስፒታሎች መጥቶ የተሰሩ ስራዎችን ለማየትና በሚቀጥለው ዓመትም ይህንን ድጋፍ በሚያስቀጥሉበት ሁኔታ ላይ ለመወያየት ነው ወደዚህ የመጣን ማለት ነው።